አንድ ሰዓት ሁለት ሰዓት በእግሯ ብትሄድ ያልሽው ህቴ ማለት ነው። አይበዛም አይበዛባትም። ለዚች ለልጅ የሁለት ሰዓት በእግር መንገድ በሳዑዲ አረቢያ ሙቀት አይበዛባትም? ይበዛባታል፣ በየቀኑ ሀያ ደቂቃ ራሱ ብትሄድ ጥሩ ነበረ። ግን አትሄድም ችግሩ አትሄድም። እና እኛ የምንችለውን ይዘናል። እንግዲህ የእንቅልፍ ሰዓታችን ተከረብቷል። የምትተኛው ከአሱር እስከ ሰአሄደ አሸር ድረስ ሆኗል። ዋና መዋኘት አሁን ተምታታ ማለት ነው። እና እኔ ደግሞ ተስፋ አልቆርጥም ብያቸው የለም። ይሄው ጧጧት ወክ እናደርጋለን ማለት ነው። ይሄ ለእሷም ለኔም በጣም ጥሩ ነው። ግን ሁልጊዜ እሺ አትልም። እሷም ቢ ትላለች፣ እምቢ ቢ ትላለች። እንደዚህ እንደዚህ እንደዚህ እንደዚህ አስተያየት ትሉኛላችሁ አይደል? እኔ እስቃለሁ። ወላሂ ለምን እንደምስቅ ታውቃላችሁ? እኔ ማታ ቢ ስትል ጠዋት የዋናው ሰዓት ሲያልፍ የወኩ በቃ በምችለው ሞክራለሁ በምንም ነገር ግን፣ አንድና አንድ እናንተ ያልተረዳችሁ ነገር የሀላም ውፍረት በምግብ ይመስላችኋል። በተለይ ወንዶች፣ ሴቶች የሚወፍሩት በልተው ነው የሚመስሏቸው። ያለው የምግብ ጉዳይ አይደለም። የቆንጆዋ ውፍረት በነገራችን ላይ የኔ ውድ